እኔ የምለው ሚዲያ ላይ ያለው ላይፍ ባጠቃላይ የፉክክር ላይፍ ሆነ እኮ አረፈው። በእናታችሁ ማን ተጣልቶ ማን ይቀራል አይነት የማን ይወት ተበጥብጦ የማን ይወት ሰላም አግኝቶ ይቀራል ይኖራል አይነት ላይፍ ሆነ እኮ በእናታችሁ። ችግሩ ከሴቶቹ ነው ወይስ ከወንዶቹ ነው? የትኛዎቹ እንደቆሸሹ ግራ እስከገብ እስከሚገባን ድረስ ማለት ነው። እኔ በግሌ ላይ ግራ ገብቶኛል ማለት አሁን ያለፈ ታሪክ ከሆነ አሁን ማርክና ሄሉ የተጣሉት በዚህ ልጅ ነው ማለት ነው። በዚህ አይነት ከሄሉ በፊት ይመስለኛል ልጅ ልጅ የነበረችው ማለት ነው። አሁን ደግሞ ማርክ ተደብቆ የነበረውን ነገር በቤዚ ላይ እየተደረገባት ነው ያለው። ሴቶቹ አይን አውጥተው መኖሪያ ቤታቸው ድረስ ሲመጡ በፍቅር የሚቀበሉት ነገር በደስታ የሚቀበሉት በሰላም የሚቀበሉት ሴቶቹ እንደሆኑ አንዴ ከገቡ አልወጣ ብለው መዥገሮ ነዋል ለምንድን ነው እየፈቀዳችሁ ቤታችሁ የምታስገቧቸው? ልባችሁስ፣ አንዴ እንደሆነ ያገኘውን የመቀበልና ያገኘውን የመውሰድ የመመለስ ነገሩ ነው። መኖሪያ ቤታችሁ ድረስ አንኳኩታ ስትመጣ አንደኛ ቤታችሁን የሚያሳየው ሰው የድንዛዜው ጥግ፣ ሁለተኛ እሷ የድድብና ጥግ ጭራሽ አብሬክ ኖራለሁ ብሎ ሻንጣ ተሸክሞ መምጣት መቼም ድራማ ነው አይባልም። በህይወት ላይ ሁሌ ድራማ ነው እየተባለ በዚህ ነው እንትን እየተባለ ያለው። እሱ ወደ ቤዚ ጋር ሰላም አወርዳለኝ ብሎ ሲመጣ፣ ቤዚ ወደ እሱ ቤት ሰላም አወርዳለ ብላ ስትመጣ፣ ይችኛዋ መምጣቷ ቤቱን አንኳክቷ ቤቱ ድረስ እንግዲህ ያስባችሁታል። ግን በመጀመሪያ ሰላም ልበላችሁ ሁላችሁም በያላችሁበት ሰላምታ ያደረሳችሁ እና ግርም ስላለኛል የሃይሚና የብሩክ ገርሞን ሳንጨርስ የሄሉና የያብ ያብ ነው መሰለኝ። ቀለበት ባሰሩ በስንተኛ ጊዜ ገርሞን ሳንጨርስ የፅጉና የዳኒ ሁም የዛችኛ ያረገዘችው የሶስቱን ገርሞን ሳንጨርስ ተውት። የአብራምና የሩታ የረዥም ጊዜ ቅብብሎች ነው። አሁን ደግሞ ማርክና ቤዚጋ መምጣቱ፣ እስቲ በራሳችሁ ምን ታስቡታላችሁ? እውነት ስለመናገር እንዴ ምንድን ነው እያደረጉ ያሉት? የደነዘዙት ሴቶቹ ናቸው ወይስ ወንዶቹ? ወንዶቹ ለመጣ ለሄደ ሁሉ በራቸው ልባቸው ክፍት ከሆነ ሴቶቹ የሄዱ የሰውን ሕይወት የመበጥበጥ ዓላማና ኢላማ ይዘው እስከተነሱ ድረስ ለምንድን ነው? ህይወታቸውን ያንን ዋጋ የከፈሉለትን ያንን ትናንትና ከስንት ነገር ያስቀሩትን ነገር እንደው ቅልል አድርገው ላዩት የቻሉት እንዴ? እስቲ አሁን ምንድን ነው የሚባለው? ማርክ ያለፈ ታሪኩ ነው። አልነገራትም ምን እንዳል ንግግሩን ላለማወቃቸው አንዳንድ ሴቶች ንግግር ጭንቅላተ የሶስት ወር ፍቅር ነው። አቤት የሶስት ወር ፍቅር የፍቅር ጥያቄ የተቀባበሉበት እንጂ ከሶስት ወር በላይ ግን የፍቅር ያሳለፉበት የፍቅርን የሚመስል ላይፍ ያሳልፉበት ጊዜ ላንቺ በቂሽ ነበር። ህሊና ቢጋ ቢኖር እዛ ሄዳችሁ አልሳካ ሲላችሁ የጀመራችሁት ህይወት እንደዚኛው ህይወት አልስተካከል ሲላችሁ ያንን ታበላሹና ይሄ ሰላማዊ የሆነውን ሰው መታችሁ ደግሞ ትበጠብጣላችሁ። ከዛ ትላንት የጀመርሽው ላይፍሽ እዛ ጋር ያልተሳካልሽ ላይፍሽ ይመጣና ደግሞ ነገር ማርክን ቦክስ እና መሳሪያ ያስደበደበዋል ማለት ነው። ይሄ ነው እያየን ያለ ነው። ሚዲያው ላይ አንዳቸው የረባ ነገር የሚሰጡን የሉ አንዳቸው ምን አይነት እንካ ሰላምታ ምን አይነት ቅብብሎች ነው እያደረጉ እና እያሳዩት ያሉት? እንዴ ይሰለቻል እኮ አንዳንዴ ሲበዛ ማር ሲበዛም እኮ ይመራል። ወይ ከጀመራችሁ ከሚዲያ ጀርባ እዛው ተርመጥመጡ፣ እዛው ተልከስከሱ። በቃ የሚያውቃችሁ ሚዲያ ላይ የሚያውቃችሁ ሰውስ ምን ይላችኋል? አሁን ቤዚን ወስዶ ለእናቱ አስተዋውቋል። ከእናቱ ጋራ ጥሩ እንትን አሳይተዋል። ዛሬ ደግሞ መልሳ ይችኛዋ መታ እንድትበጠብጠው መፍቀዱ ምንም ሚሉት ነው። ትላንት ኤፍሬምና እያር የደረሱበትን አይተና በተራ ሴት የተነሳ በተፈጠረው ክፍተት ጠቅላላቸው ህይወታቸው የሚበጠበጠው ጠቅላላቸው ህይወታቸው እንዳይቀጥል የሚያደርገው በቦታው በሆነው ባልሆነው ቦታ እየሰጡ በሆነው ባልሆነው ለመጣ ለሄደው ጥርሳቸውንና እጃቸውን ልባቸውን እየከፈቱ ለሚሄዱ ሴቶችና ወንዶች ነው። በዚህ ያህል ደረጃ መውረድ ቤተሰብ የሚባል ነገር የለም። ጠቅልዬ የመጣሁት አንተን ብዬ ነው አለች እንዴ። እንዲመታችሁ መታቹ፣ ሁለት ቀን ሶስት ቀን አብራችሁ ትለጠፉና ከዛም በኋላ ወንዱን አሳስታችሁ እግርሽን አንስተሽ ትበላቀጪና ከዛም አርግዣለሁ ለልጅ ስትል ሳትወድ በግድ ወንዶቹን እዚህ ላይ ሲጥ ሲጥ ወንዶቹ ያልፈለጉትን ያልፈቀዱትን ነገር በግድ እንዲሄዱበትና በግድ እንዲኖሩ ታደርጓች አላችሁ ሴቶች። ኧረ የቡታጅራ ሴቶች፣ ኧረ የቡታጅራ ሴቶች ሀይ ባይ ሚል ያጡ የተንቢ ምን ነው እንደ ተደበቅሽ የተንቢ ምን ነው እንደ ለነዚህ ለነገሩ አንቺ ብለሽ ብለሽ ተተሻቸዋል ማለት ተተሻቸው አላ። ምክንያቱም እንደ አንቺ አይነቱ ከነሱ ጋር መውረድ ስለሌለበት አትመጥ አይመጥምሽም ሲጀመር ማለት ነው። ቦታሽ ላይ የማይደርሱ ግን ኃይለኛ ስድብ ብቻ ሳይሆን ኃይለኛ ዱላ የሚያስፈልጋቸው ልጆች ማለት ነው። ተመልከቷት። እቺ ደግሞ ህፃን ሮጣ ቀጠሮ ነበረ አብርሃም ጋ፣ ወደ አብርሃም ጋር ቀጠሮ እንዳለሽ ስላወቁ እነሱም መስመርሽ ላይ ጠበቁሽ። ከዛን ወደ አብርሃም ቤት ስትሄጂ ተከትለውሽ መጡ። እዛ አፍሽን እንደከፈትሽው አንቃለሁ እንዳልሽው፣ ታዲያ ለምን አብርሃም ቤት ሄደሽ አብርሃም ቂጥ ስርትወተፍሽ? ምን ያገባው አብርሃም? ስለ አንቺ ህይወት ምን የሚመለከተው ነገር አለ? የአንቺ ምላስሽን ይዘ በአንቺ የተነሳ በስንቱ ጓደኞቹ ተጣላ ከስንቱ ጓደኞቹ ለነገሩ እኔ በሴቶቹም አልፈርድም። አንዳንዴ ወንዶቹ እንደ ሴት ወርደው እንደ ሴት ሴት ቀሚስ ለብሰው እንደ ሴት እንትን ማድረግ ነው የቀራቸው ማለት ነው። ወንዶቹ አያፍሩ፣ ሴቶቹ አያፍሩ፣ ስርዓት የሚባል ነገር የሌላቸው ጋጦጥ ሁላ፣ ጋጦጥ ብያቸዋለሁ። እውነት ለመናገር እስቲ አሁን ማናቸው ናቸው ሚዲያ ላይ ሳይጣሉ ሚዲያ ላይ እንካ ሰላምታ ሳይባባሉ ሚዲያ ላይ፣ እኔ እንጃ። ስማ የሀይሚ መረጃና ማስረጃ የትክክለኛ ነገር ሳይኖራት በፎቶሾፕ በኢአይኤ ዘመን ግግም ብላ፣ አንተ ነህ ያንተ ነው ከሴት ጋር ነህ ከሰው ጋር ነህ ብላ ግግም አለችበት። ቀጠለና ደግሞ ያው ማርክ ሐዋሳ ለመዝናናት ሄደው ሐዋሳ በተፈጠረው ነገር ላይ አንደኛ ነገር የሰው ስልክ የምትሰጡ ሰዎች ላይመለከታችሁ፣ የሰው ቤት የምታሳዩ ሰዎች ላያገባችሁ፣ ዋና ተልእኮ እየተሰጣችሁ የምትሰሩ እናንተ ናችሁ። የሰው ቤት ላያገባችሁ የምትጠቁሙ ባለቤቱን ሳትጠይቁ፣ ባለቤቱን ልስጥ ወይ ላሳይ ወይ ሳትሉ፣ የሰው ቤት የምታሳዩ የሰው ስልክ የምትሰጡ ሰዎች የሰው ሕይወት በጥባጮች ማለት ነው። ለነገሩ እናንተን በተከፈላችሁ ልክ ነው የምታስቡት። ወይኔ ወይ፣ ቢቀርቧችሁስ! በዚህን ያህል ደረጃ መውረድ ቀበቶ አውልቆ በቀበቶ ልግረፍሽ። አ ቢኒ ደግሞ ቆመ። ዝም ብለህ ከምታይ አብርሃምን ይዘኸው ፈረንጁ ደህና አድርጎ፣ እዛ አያሻትም። መጨረሻ ብላ ትደበቃለች። የሆነች ረጥ ነገር ሴት እንደሆነች እንኳን ባትሆኝ የሆነ በቃ እኔ እንጃ፣ በስመ አብ። አንቺ እኔ እንጃ ትዳር ይዘሽ የምትኖሪ ሴትም አትመስይም ስናስበሽ በራሱ ማለት ነው። ሄርሜላ ተብዬዋ ያው ሩታ በቃ የመጨረሻ ነው ብላለች። በቃ በቃ አስገብታለች። አግቢው፣ አሁን አግቢው። መቼም ወንዶቹን እረፍት አሳትታችኋቸዋል። ወንዶቹ እረፍት እንዳያገኙ ሰላም እንዳያገኙ አድርጋችኋቸዋል። ሚዲያ ላይ ያቺ ነፃና ማነች የምትባለው ፍቅረኛ ነው ምናምን ብላ የነበረችውና የልጅ እናት የተባለችውም ደግሞ ጸብ ላይ ናቸው። አብርሃም እና ሩታ በመለያየታቸው አብርሃም ከሩታ ከሄርሜላ ጋር በመሆኑ ስንት ዩቲዩበሮች ተጣሉ፣ ስንት ዩቲዩበሮች ተደባደቡ፣ ስንት ዩቲዩበሮች እንካ ሰላምታ ተደራረጉ። የአብርሃምና የሩታ መለያየት የአብርሃምና የሄርሜላ መገናኘት ማለት ወንድ ወንድ ቡታጅራ ላይ ወንድ በጣም እንትን ብሎ አልመሰለኝ። ሴቶቹ አንድ ወንድ ላይ እንደ ፌንጣ ዘለው ወጥተው የሰው ወንድ የኔ ነው ካልሆነ ብለው የሚረባረቡ ጉንዳን ሆነዋል። ጉንዳን ጉንዳን ነው ተደራርቦ የሚኬደው ጉንዳን። ኧረ በተሰቀለው! ኧረ እኛ ስለናንተ ተናግረን መረረን፣ እናንተ ለምታደርጉት ያልሰረቻችሁ፣ እኛ ስለናንተ ተናግረን መረረን። አስጠላችሁ። እጅ እጅ አይደለም እግር እግር አላችሁ። የቡታጅራ ሴቶች እግር እግር። ኢቨን ወንዶችም ማለት ነው። አንዳንዶች አንዳንድ አሉ ስርአት ያላቸው። ለነገሩ ሥርዓት ያለው ወንድ ነው ብለን የምንለው ሳናስበው ደግሞ ሥርዓት አልባ ሆኖ ስናየው ደግሞ ምንስ አንዳንድ ያስፈልጋቸዋል። ኧረ በጣም ይገርማሉ። እውነት ለመናገር በጣም ነው ያስጠሉት በጣም በቃ የድብድብ የድብድብ ልክ ተደባደቡበት ተብሎ ዩቲዩብ የተከፈተላቸው የሚመሰላቸው ነው የመሰለኛል። የኢትዮጵያ ዩቲዩበሮች ማለት ነው፣ ተደባደቡበት በቃ፣ ካልተደባደባችሁበት ገንዘብ አታገኙበትም አይነት ነገር የተባሉ እና የተለቀቀላቸው ነው የሚመስሉት። ጠቅላላቸው ጸብ ደላላ። ምነው እኛ ጥሩ ጥሩ ነገር ተናግረን ለትውልድ የምንደርስ ሰዎች ላይ እንደዚህ ዩቲዩበር ከፍ ቢያደርገን ማለት ነው። የእነሱን ለነገሩ እንደሱ አይነቱ ነው ቫይራል እየወጣለት ዛሬ የት እየደረሰ ያለው። ካልተጣሉ ካልተደባደቡ፣ ስራው ስላልሆነ ዩቲዩብ ስራ ስለማያገኝ ማለት ነው።